ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራን ኦርቶዶክሳውያን በውስጥም በውጭም ያላችሁ ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምናደራችሁ እንደምንዋላችሁ በያላችሁበት የእግዚአብሔር ሰላም ይድረሳችሁ። በዛሬው ዝግጅታችን አርብ ቤተክርስቲያን በሚል ርዕስ ይዤላችሁ ቀርባለው። በተከታታይ ከዚህ ከትንሣኤ ጀምሮ በስድስቱ ዕለታት በሰባቱም ዕለታት ያሉትን የቤተ ክርስቲያናችን ሊቃውንት የጥንቱ ሊቃውንት የሰየሟቸውን በዓላቱ ከትንሣኤ ጋር ግንኙነታቸው ምንድን ነው ለምንድን ነው የሚሉትን እያስተማርን መሆናችን ይታወቃል። አሁን ደግሞ ስድስተኛው ክፍል ላይ ደርሰናል። ስድስተኛው ክፍል ደግሞ አርብ ቤተ ክርስቲያን የሚል ርዕስ የተሰጠው ነው ማለት ነው። ለምንድን ነው ቤተ ክርስቲያን አርብ እንድትታሰብ የተደረገው? ቀኑ ራሱ አርብ እንዲሆን ያደረጉት ለምንድን ነው የሚለውን እና ቤተ ክርስቲያን ማናት ምንድናት የሚለውን በዛሬው ዝግጅታችን ዋና ትኩረታችን ይሆናል ማለት ነው። ሁላችሁም እስከ መጨረሻው ድረስ ላይክ አድርጋችሁ በመጀመር እንድታዳምጡን እናሳስባለን። አብራችሁን ቆዩ። አርብ ቤተ ክርስቲያን የሚለውን ስናይ እንግዲህ በዕለተ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራኔው አደባባይ ተሰቅሎ መስቀል ተሸክሞ ደሙን አፍስሶ ስጋውን ቆርሶ የመሰረታት ቤተ ክርስቲያን ማለታችን ነው። ስለዚህ በዕለተ አርብ ሁልጊዜም ቤተ ክርስቲያን ከአመት አንድ ቀን ወይም ደግሞ ከሳምንት አንድ ቀን አርብ ብቻ ሳይሆን ዕለት በዕለት ቤተ ክርስቲያን ትታሰባለች ማለት ነው። ምክንያቱም አርብን ስናስብ የጌታችን የመድኃኒታችን የኢየሱስ ክርስቶስ የቆረሰው የተቆረሰው ስጋው የፈሰሰው ደሙ ሁልጊዜም በቤተክርስቲያን አህዱ አብ ቅዱስ እየተባለ ሲቀደስና ስጋው ለመመናን ሲሰጥ ሲበላ ደሙም ሲጠጣ ከጎኑ የፈሰሰው ማየ ገቦም ሲጠመቅ ይኖራል። ይህን ስናይ እንግዲህ ቤተክርስቲያን የመሰረታት ሙሽራዋ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሲመሰረታት እንዴት አድርጎ ነው የመሰረታት የሚለውን ስናይ በቅዱስ ጴጥሮስ መሰረትነት መመስረቱም ተጽፎ እናገኛለን። ለምሳሌ በማቴዎስ ወንጌል ምዕራፍ 18 ከቁጥር 16 ጀምሮ ስናነብ አንተ አለት ነህ፣ አለት ነህ፣ በአንተ አለትነት ላይ አንጻ ለቤተክርስቲያን ቤተክርስቲያኔን እሰራት አለው፣ አንጻት አለው ብሎ ሲናገር እንሰማለን ማለት ነው። ይሄ ደግሞ ቅዱስ ጴጥሮስ የቤተክርስቲያናችን አባት በመሆኑ ለሐዋርያት ራሱ አባት አድርጎ የሾመው ቅዱስ ጴጥሮስን ነው ማለት ነው። ስለዚህ ቅዱስ ጴጥሮስ የቤተክርስቲያኗን ቁልፍ ይዞ ልክ ሌሎችም ቅዱሳን ሐዋርያት የቤተክርስቲያንን ቁልፍ ይዘው አለምን ዙረው አስተምረው ቤተክርስቲያንን አጽንተዋል፣ ሰብስበዋል፣ አንድ አድርገዋታል ማለት ነው። የቤተክርስቲያን ምሳሌዎች የሚባሉ በብሉይ ኪዳን በብዛት ይገኛሉ። ለምሳሌ ሄዋን የቤተ ክርስቲያን ምሳሌ ተደርጋ ትወሰዳለች። አዳም ከጎኑ ሄዋንን እንዳስገኘ ሁሉ ዳግሚት ቤተክርስቲያን ዳግሚት ሔዋን ቤተ ክርስቲያንን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ በተሰቀለ ጊዜ ከጎኑ የፈሰሰውን ማየ ገቦውን በማስገኘት የቤተ ክርስቲያንን ምሳሌነቱን አሳይቶናል ማለት ነው። ስለዚህ በሔዋን ትመሰላለች። ከዚህ አልፎ ስናይ ደግሞ አባቶቻችን እና ከአዳም ጀምሮ ሌሎቹም የመስዋዕት ቦታ መስዋዕት የሚያሳርጉበት ቦታ መርጠው መደም ያፈሱ ስብ ያፈሱ ነበር። ለምሳሌ አቤልም ቀይልም መስዋዕት ማቅረባቸውን እናውቃለን። ያ ያደገ ሂዶ በኖህ ዘመን የኖህ መርከብ በራሷ በቤተክርስቲያን ትመሰላለች ማለት ነው። ቤተክርስቲያን ብለን ስናስተምር የኖህ መርከብ በምሳሌነት ብፁዕ አቡነ ጎርጎሪዮስ የኢትዮጵያ ቤተክርስቲያን ታሪክና የዓለም በዓለም መድረክ በሚል ሁለት መጻሕፍት ስለ ቤተክርስቲያን ጽፈዋል። ከእነዚህ ከጻፏቸው ከአንዱ የቤተክርስቲያን ምሳሌዎች የኖህን መርከብ ያደርጉና በኖህ መርከብ ውስጥ የተለያዩ እንስሳት፣ አራዊት እንደነበሩ ይጽፉና ያብራራሉ። ቤተክርስቲያን ግን ከኖህ መርከብ መብለጡ አለው፣ እኒ ቅዱስ አባት የሚያነፃጽሩት ማለት ነው። በኖህ መርከብ የኖህ መርከብ ውስጥ ያሉት እባቦቹ ሲገቡም እባብ ናቸው፣ ሲወጡም እባብ ናቸው። ዝሆኑም አዞውም የነበራቸውን ባህሪ ጠባይ መርከብ ውስጥ እያሉ ቢያቆዩትም ደብቀውት ይቆዩ እንጂ ከወጡ በኋላ ባለበት ተፈጥሯቸው ነው የቀጠሉት። ቤተክርስቲያን ግን ቤተክርስቲያን ከመግባቱ በፊት ማንም እባብ ሊሆን ይችላል፣ አንበሳ ሊሆን ይችላል። ይህ ማለት የእባብ ባህሪ እንደ እባብ መርዘኛ፣ እንደ አንበሳ ቀማኛ ሊሆን ይችላል። ቤተክርስቲያን ከገባ በኋላ ግን ቀማኛ የነበረው መጽዋች ነው የሚሆነው። ርግብ እባብ የነበረው የርግብ ባህሪ እንዲይዝ ነው የሚደረገው ማለት ነው። ስለዚህ ቤተክርስቲያን ዘማውያን ሁነን ሂደን ንጹሕ የምንሆንባት፣ አመፀኞች ሁነን ሂደን ቡሩክ የምንሆንባት፣ ቀማኞች የነበርነው መጽዋች የምንሆንባት፣ የቀድሞ አስቸጋሪ ባህሪያችንና ያልተገራ ማንነታችን ሁሉ ገርተን በቃሉ የምንኖርባት ናት ቤተክርስቲያን ስንድል ማለት ነው። ይችን ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለት አርብ መሰረታት፣ ስንል ነው እንግዲህ ሊቃውንቶቻችን አርብ ቤተ ክርስቲያን እንድትታሰብ የሚለው። ስለ ቤተ ክርስቲያን በግብ በሐዋርያት ስራ በሌሎችን መጻሕፍት በብዛት ተጽፎ እናገኛለን። የቤተ ክርስቲያን ዋና ዋና ባህሪያት የሚባሉት አሉት ማለት እነዚህ፣ ባህሪዎቿ ማለት ባህሪ ማለት አብሮን ያለ የማይቀየር የእኛ መገለጫ የሆነ ነገር ባህሪ ብለን እንወስደዋለን ማለት ነው። የቤተ ክርስቲያን ባህርያት የሚባሉ አሏት። ባህርያት የሚባሏት በየትኛውም ጊዜ ሊሻሻሉ የማይችሉ ሊቀየሩ የማይችሉ ነገሮች ስለሆኑ የቤተ ክርስቲያን ባህርያት ይባላሉ። ክርስቶስ በዕለት አርብ ቤተ ክርስቲያን ሲመሰርታት እነዚህ የማይቀየሩ ባህርያዎቿን አብሮ ሰጥቷታል ማለት ነው። ለምሳሌ የቤተ ክርስቲያን ባህርያት ከሚባሉት አንዱ አሀቲነት ነው። አሀቲነት ማለት አንዲት ማለት ነው። በጸሎተ ሃይማኖት መጻፋቸው ላይ 318ቱ ሊቃውንት እንዲህ ብለው መስክረዋል፣ ወነ አምን ባህቲ ቅድስት ቤተ ክርስቲያን እንተ ላይ ለኩሉ ጉባኤ ዘሐዋርያት ከአረማውያን ምኩራብ በላይ በምትሆን ከሁሉ በላይ በምትሆን ሐዋርያት በመሰረቷት በአንዲት ቤተ ክርስቲያን እናምናለን በማለት መስክረዋል። ስለዚህ ቤተ ክርስቲያን አንዲት ናት። ክቡራን አድማጮቻችን እና ተመልካቾቻችን ቤተ ክርስቲያን አምስት አህት ቢባሉ የተለያየ በአረብ ቢሆን በኢትዮጵያ ቢሆን በግብፅ ቢሆን በየትኛውም ዓለም ብትሆን ኦርቶዶክሳዊት ተዋህዶ ቤተክርስቲያን አንድነት ባሕርዋ ነው ማለት ነው። ቋንቋ ከቋንቋ በላይ ስለሆነች በቋንቋ አትከለልም። አሁን በዘመናችን እንደምናየው ፖለቲካውም ጣልቃ ስለገባ እኛም ቢሆን ስለተበላሸን ብዙ ስህተቶችን እናያለን እንጂ እነዚህ ሁሉ የቤተክርስቲያን ባሕርያት ወይም መገለጫዎች ስላልሆኑ ነገ አብረው አይቀጥሉም ማለት ነው። የቤተክርስቲያን ፈተናዎች ነው ሊሆኑ የሚችሉት። ስለዚህ ቤተ ክርስቲያን አንድነቷን አጽንታ መቀጠል አለባት። ማንንም ሳትፈራ ማደር መኖር ያለባት ለፖለቲከኞች ሳይሆን ለባለገንዘቦች ሳይሆን ለመሰረታት ለሞተላት፣ ስጋውን ለቆረሰላት፣ ደሙን ላፈሰሰላት ለክርስቶስ ነው መኖር ያለባት። ስለዚህ አንድነት ማለት አሀቲነት የቤተ ክርስቲያን መገለጫዋ ወይም ደግሞ ባህሪዋ ነው ማለት ነው። ሊቃውንቶቿ አንድ መሆን አለባቸው። ምእመናኖቿ አንድ መሆን አለባቸው። ይሄ ማለት ለምንድን ነው አንድ የምንሆነው፣ በምንድን ነው የሚለውን ስናይ፣ ለምሳሌ የምናምነው አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስን ነው ማለት ነው። ስለዚህ እግዚአብሔር አንድ ነው ስንል አንድ የሆነው እግዚአብሔር አንዲት ቤተ ክርስቲያንን፣ አንዲት ተቋምን ነው የመሰረተው ማለት ነው። አንድ ቤተሰብ ያላት። ስለዚህ ራሳችን ክርስቶስ ስለሆነ ከአንድነት አልፎ አንድ ህዋስ አንድ ህብረ ህዋስ አንድ አካል እንድንሆን አድርጎ ነው ይመስል ይህን ቅዱስ ጳውሎስ ለኤፌሶን ምእመናን በጻፈው መልእክቱ ላይ ምዕራፍ አምስት ከቁጥር 25 ጀምረን ስናነብ ክርስቶስ ሙሽራዋ ቤተ ክርስቲያን ደግሞ ሙሽሪት መሆናቸውን እስከ መጨረሻው ድረስ የማይለያዩ ራሱ እንዲያውም ራስ እኛ ሌሎች የክፍለ ህዋሳት እንደሆነን ያስረዳና ቅዱስ ዮሐንስ አፈወርቅን ሲተረጉም ከራሱ የተቆረጠ ሰው ጤነኛ እንደማይሆን እንደሚሞት ሁሉ ከክርስቶስ የተለየች ቤተክርስቲያን ጤናማ ሁና እንደማትቀጥል ያስተማረበት ነው ማለት ነው። ስለዚህ ሁላችንም ቤተክርስቲያን አንዲት ናት ስንል የምታጠምቀው አንድ ጥምቀት ነው፣ ወነአምን በአሐቲ ጥምቀት ጥምቀትም አንዲት ናት ማለት ነው። አንዲት ጥምቀትን ስለምትከተል አንድ የክርስቶስን ስጋ ለሁሉም ለሀብታሙ የምታበለው የተለየ ነገር የላትም፣ ለድሃው የምትቀንስበት የተለየ ነገር የላትም ማለት ነው። ስለዚህ ክህነቷን ቢሆን በዚህ አይነት ስርዓት ነው የሚቀጥለው፣ ማለት ነው። ስለዚህ ቤተክርስቲያን አንዲትነቷ በዚህ ሁሉ የተረዳና የተገለጸ ነው ማለት ነው። እና የቤተክርስቲያን ባሕርያት ከሚባሉት አንዱ አሀቲነት ነው። ሁለተኛው ቅድስትነት ነው። የቤተክርስቲያን መገለጫዋ ቅድስትነት፣ ማለት ንጽህና፣ መለየት ነው። መለየት የሚለውን ትርጉም ያሳየናል። ቤተክርስቲያን ከሁሉም የተለየሽናት ስንል ከሰማይ በታች ከምድር በላይ ያሉ የተለያየ ሀሳብ ያላቸው የተለያየ አመለካከት ያላቸው ለተለያየ ለስጋዊ አኗኗር የሚኖሩ ብዙዎች አሉ። ቤተ ክርስቲያን ግን ዋና ባህርያዋ ወይም መገለጫዋ ቅድስና ስለሆነ የምትኖረው በቅድስና ነው ማለት ነው። የምትቀድሰን በክርስቶስ ስጋና ደም ነው፣ የምታጠምቀንም በክርስቶስ ከጎኑ በፈሰሰው ማየ ገቦ ነው። ስለዚህ ቤተ ክርስቲያን ቅድስት መሆን አለባት ማለት ነው። እነዚህ የሚቀላቀሉ ከበየጊዜው የሚጨመሩ ነገሮች ሰዎች እንደ ፍላጎታቸው እንደ አመለካከታቸው የሚያደርጉ ነገሮች ቅዱስናዋን ሊጋፋ አይገባውም ማለት ነው። ስለዚህ ሁላችንም ንስሐ የምንገባ ቅዱስ ስጋውን ክቡር ደሙን የምንቀበለው የቤተክርስቲያንን ቅዱስና ተሳትፈን እንድንኖር ማለት ነው። ሁለተኛው ሶስተኛው ቤተክርስቲያን ምሉእነት ሶስተኛ መገለጫዋ ነው ማለት ነው። ምልይትናት ስንል በቦታ የማትከፈል ማለታችን ነው በቦታ የማትከፈል የሆነ ቦታ የሚገድበው የሆነ ሪጅን ዞን ኤሪያ የሚከልለው ከሆነ እርሱ ምሉ መሆን አይችልም፣ ለሁሉ መድረስ አይችልም። አሁን የኢትዮጵያ ቤተክርስቲያን ለሌሎች መድረስ አለባት፣ ይገባታል። ለአፍሪካውያን መድረስ የሚገባት የጥቁሮች ቤተክርስቲያን የኢትዮጵያ ቤተክርስቲያን ናት። ለጥቁሮች ብቻ ሳይሆን ለሁሉም ለዓለም ሁሉ። ደግሞም ይጠብቋታል፣ ትድረስልን እያሉ የሚፈልጓታሉ። መድረስ ባለባት ጊዜ ስላልደረሰች አሁን ዓለማችን በብዙ ስቃይና ውጥንቅጥ ውስጥ ትገኛለች። ስለዚህ ቤተ ክርስቲያን ምሉ እንዳትሆን የሚያደርጋት ምንድን ነው ሲባል የስብከተ ወንጌል አገልግሎትን ማስተካከል ከማፍያዎችና ከቡድንተኞች አስተሳሰብ አውጥቶ ትክክለኛ የሆነ አገልግሎትን መዘርጋት ይገባታል። ምሉእነት የሚባለው ለሁሉ መድረስ ማለት ነው። ለታችም፣ ለትንሹም፣ ለባለስልጣኑም፣ ለደሃውም ለየትኛውም በድህነት ሰቆቃ ኑሮ ውስጥ ለሚኖረው ሁሉ በእስር ቤት ላለውም፣ በሆስፒታል ላለውም ቤተ ክርስቲያን መድረስ አለባት። ምክንያቱም ምሉእነት የቤተ ክርስቲያን ባህርይ ወይም መገለጫ ሶስተኛው ስለሆነ ማለት ነው። አራተኛዋ ቤተ ክርስቲያን ሐዋርያዊት ናት ማለታችን ነው። ሐዋርያዊት ናት ስንል ሐዋርያት የመሰረቷት፣ በሐዋርያት መሰረትነት የታነጸች ክርስቶስ የመሰረታት ሐዋርያትን የሾመላት ራሱ ክርስቶስ ስለሆነ ከሐዋርያት ሲያያዝ የመጣው ስልጣነ ክህነት አገልግሎት ሳይቋረጥ ያንን ይዛ የምትከተል የምትጓዝ ማለታችን ነው። ሐዋርያዊት ናት ስንል፣ ስለዚህ ሐዋርያዊነት ሊቋረጥ አይገባውም ማለት ነው። ሐዋርያዊነት የተቀመጠለትን መስፈርትና በዲድስቅልያ በፍትሐ ነገሥት፣ በቅዱ በሲኖዶስ የተቀመጡት አናቅጽ በፍትሐ ነገሥት የተቀመጡ ስርዓቶችን ያሟሉ ብቻ ሐዋርያ ይሆናሉ ማለት ነው። በዚህ ሐዋርያነት መቀጠል አለባቸው። ይህን ሐዋርያነት ለማግኘት ፖለቲከኞች አግዘው የሆነ ነገር በዚህ አይነት ተገፍተው የመጡት ትክክለኛ ሐዋርያ ስለማይሆኑ የቤተክርስቲያን ሐዋርያዊነት ሊጋፉት ይችላሉ ማለት ነው። ስለዚህ ቤተክርስቲያን አራተኛው ባህርይዋ ሐዋርያዊት ስለሆነች በሆነ ጊዜ ያልተቋረጠ ከቅዱሳን ሐዋርያት ከክርስቶስ ከሐዋርያት ከሐዋርያት ደግሞ የሾሟቸው ሐዋርያውያን አበው እንዲህ እያለች እስከቀጠለች ድረስ ያለችው ብቸኛዋ በዓለም የኢትዮጵያ ቤተክርስቲያን ናት ማለት ነው። የኢትዮጵያ ቤተክርስቲያን ሐዋርያዊት ናት ስንል በ16ኛው መቶ ክፍለ ዘመን የሆነ ቡድን የመሰረታት አይደለችም፣ በዚያው የቀጠለች ናት ማለት ነው። ስለዚህ ሁላችንም ቤተ ክርስቲያን ሐዋርያዊት ናት፣ አሀቲ ናት፣ ቅድስት ናት፣ ምልዕት ናት። እኛም ይህንን አክብረን የቤተ ክርስቲያናችን ክብር የሆነውን መገለጫ አክብረን ማስከበር እንደሚገባን እንማራለን ማለት። ስለዚህ ቅዱሳን ሊቃውንት አባቶቻችን አርብ ቤተ ክርስቲያን ልትታሰብ ይገባታል ብለው ሰርተውልን፣ በዝማሬውም በመዋሲቱም በድጎው በእለቱ የሚደረገው ሰላሙ አቡኑ የሚመራው አገልግሎት ላይ ማይሌት ላይ ያለው ቅዳሴው ላይ ሁሉ ቤተክርስቲያን ተወየድሶ ቤተክርስቲያን ክርስቶስን ቤተክርስቲያን ታመሰግነዋለች የሚል እናገኛለን ማለት ነው። ስለዚህ እስካሁን የገለጥኩላችሁ ምዕመናን ሀብረው የመሰረቷት ስለ አንዲት ቤተክርስቲያን ነው ማለት ነው። ሁለተኛዋ ቤተክርስቲያን ተብለው የሚጠሩት እያንዳንዳችን የእግዚአብሔር ቤተ መቅደሶች የምንባለው የሰው ልጆች በራሳችን ቤተክርስቲያን ተብለን እንጠራለን ማለት ነው። ምክንያቱም ሁለትም ሶስትም በሆንበት እንደሚገኘው ሁሉ በእያንዳንዳችን ላይ እግዚአብሔር አድሮ ይኖራል ማለት። ስለዚህ ሕይወታችን ሙሉ ከሆነው ከእግዚአብሔር አንድ ከሆነው ከእግዚአብሔር ቅዱስ ከሆነው ከእግዚአብሔር ተለይተን እንዳንቀር ከእርሱ ጋር ሕይወታችን ማጣበቅና ከእርሱ ጋር መኖር፣ እርሱን ፈርተን መኖር እንዳለብን ያስተምረናል ማለት ነው። የእግዚአብሔር ሰላም ከሁላችን ጋር ይሁን። ቀጣዩን ደግሞ ቅዳሜ ቅዱሳት አንስት በሚል ርዕስ ይዤላችሁ እመጣለሁ። እስከዚያው ሰላም ቆዩ።